ሰበበኛ ማርበሉት፣ ሰበበኛ ማር እቺን ትንሽዋን ቀምሽ አሳያችሁ። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው ሁሉ መልካም፣ ሁሉ ሰላም ነው። ፀጉሬ እንግዲህ ዛሬ ቆቆር እና ቦምቦቢሎ እንሰራለን። ቆቆርና ቦምቦቢ ከሽከሽከሽ ሚል የሻይ ቤት ቆቆር እንደገና ደግሞ የምትረከቡ ሰዎች ካላችሁ ለሻይ ቤታችሁ በቤታችሁ ብትሰሩት በራሳችሁ ዱቄት ገዝታችሁ ብትሰሩት ተስፋማ ትሆናላችሁ። ለምን ብትሉ ስትገዙ አምሳ ሳንቲም ወይም አንድ ብር ነው የምታተርፉት ከሻይ ጋር ስትሸጡት ማለት ነው። የራሳችሁ ከሆነ ግን ከአንድ ቁምጣ ከአምሳ ኪሎ አምሳ ኪሎ ታተርፋላችሁ ማለት ነው። አሁን እዚህ ጋር ይኸው ጥረጨው፣ ጥረጨው አማሙች አለው። እዚህ ጋር ካሜራ አለች ማለት እንትን ከሆነ ለሚሸጥ ከሆነ አሁን ይሄ ለቤት ስለሆነ ነው እንጂ ለሚሸጥ ከሆነ ግባቶችን እንትን ማለት ትችላላችሁ፣ ግባቶችን ማስተካከል ትችላላችሁ ማለት ነው። የቤት ስለሆነ ግን እንዲጣፍጠኝ አርጌ ነው የምሰራው። አሁን እዚህ ጋር እርሾ ነው፣ አልቆረጠኝም። እርሾ ነው እንደዚህ። ይሄ አሁን አንድ ማንካ ነው፣ አንድ ማንካ፣ በሾርባው ማንካ አንድ ማንካ ነው። ይሄው እዚህ ጋ እርሾ እንደዚህ አማማ አለሁ እኔ። አምስት ደቂቃ አስር ደቂቃ የሚባለው እንትን አይለኝም። ከዚህ ጋር እርድ ቢጫ ይሄ ለቤት ስለሆነ ስለፈለጉት ነው እርድ የማደርግበት እርድ። ከዛ ይህን እንደዚህ ከማማ በኋላ እዚህ ጋ ትንሽዬው አደርግበታለሁ። ይሄ ጥቁር አዝሙድ ነው። ታሽቷል፣ ታሽቸዋለሁ። ጥቁር አዝሙድ ጣዕሙ ሽታውም ደስ ይላል። ጥቁር አዝሙድ ከዱቄቱ ላይ ነበር የሚሆነው፣ ግን የእናንተ ብዬ ነው። ከዛ እዚህ ጋር ዱቄት አለ። ዱቄቱን አለኩት። ከዛ ይሄው ባክን ፓውደር፣ ይሄው አንድ ማንካ ማለት ነው። ስኳር ምናምን አላደርግም። ለምን ትሉ፣ ተሎ ነግዳችኋለሁ። ከአሁን ቀደም ተሎ እንትን ይችኛል፣ ተሎ ይቃጠልብኛል ከዛ ዘይት ይሄው አቅርቤያለሁ። ከዛ ውሃ አደርጋለሁ። አሁን አቦከዋለሁ። እንደዚህ በደንብ ነው የሚታሸው። በላ አይልም፣ ጠበቅ ያለ ነው እንትን የሚባለው። የሚቦከው ጠበቅ አድርጋችሁ፣ ድርቅ ያለ ነው የሚሆኑ። ለምን ቀጭ ቀጭ ቀጭ ቀጭ ይላል። ስትጠብሱት፣ ስታወጡት ቀጭ ቀጭ። ከሻይ ጋር እና ቁርስን ማድረግ ትችላላችሁ። ቆቆር ጨርናቄ ይባላል አይደል? አንዳንድ ቦታ ላይ ጨርናቄ፣ እዚህ ጋር ግን እዚህ ሀገር ቆቆር ነው የሚባለው። እንዴት እንደሚሰራ አሳያችኋለሁ። አብራችሁ ተከታተሉ። አያችሁት? ድርቀቱን እዩት። ለምን ሲንት ሲልም ሌላ ስለሚል እንደዚህ። አሁን ዘይት አረግበታለሁ ትንሽ ዘይት ያችሁ ዘይት ካረብኩኝ ውሃ በማረግበት ፈልጠ ዘይት ጥቁር አዝሙድ አብራችሁ ስታሹት ከሁሉም ጋር ሽታው ያፍናል። ከዛ ሲያድር ራሱ እንትን አይቀይርም፣ ቆቆሩ ማለት ነው። ወይም ደግሞ ጦርና በነገራችን ላይ እኔን ላይክ ሰብስክራይብ አድርጉ። ለምንድነው ነው ሰብስክራይብ ማታረጉኝ? ሰብስክራይብ ስታረጉኝ እኔም ሞራን እየመጣ እንደዚህ አንዳንድ ነገሮችን እሰራላችኋለሁ። በባለፈው አሁን ሐሙስ እንዴት እንደሚሰራ ቤት ውስጥ ስሪልን ብላችኋል። እሰራላችሁ ነበር ሞራን የለም። ለምን ብትሉ ሰብስክራይብ እያደረጋችሁ አይደለም። የምታዩት ቪዲዮ በእርግጥ ታዩልኛ አላችሁ፣ ግን እንደ ድሮ እያያችሁልኝ አይደለም። ያችሁት ጀምዳ ይዘ አሁን እንደዚህ ከሆነ ማሸት አለባችሁ። በቀሊጥ ስታበቁ ከእጃችሁን ከቀው በዛ ታውቁታላችሁ። ትክክል ማብቃታችሁን ማለት ነው፣ ድርቅ ማለት አለበት። አሁን ያቃ ያችሁት ይሄ አሁን እንከድነዋለን፣ እንሰራለን አብረን ማለት ነው። ኩፍ ሲል ተመልሰን እንገናኛለን። ያችሁት እንዴት ነው?

ዳምጠዋለሁ ይህ ቆቆር ወይም ጨርናቄ አሰራር ነው። እንጀራ እንደምትቆርጡት ከዛ የእ ጫፉን ያቆረጣችሁበት ግጥ እየታያችሁ ነው፣ ግን ይሄው ይሄ አለ። እንደዚያ ነው። ሊጡን ድርቅ አጋችሁ ነው ማውካት ያልኳቸው ማለት ነው። እየችሁት እንደምታዩት ይሄው እንደዚህ ትይዙና በቀላሉ እንደዚህ ታደርጉታላችሁ። ከዛ ትገለግጡና ይሄው በጣም ትንሳትሉ ማለት ነው። ይሄው ገለብሆን ባልቆረጥኩት ገ ማለት ነውይ። ይሄ ከሽከሽ ይላል። ዘይቱ በደንብ ወደ ውስጥ ይገባና የመብሰል እድሉ እንትን ይሆናል ሰፊ ይሆናል ማለት ነው። ሄ ዱቄቱ አሁን እደፈዋለሁ አያችሁት እንዴት እንደሚያምር፣ እንዴት እንደሚያምር አያችሁት። 1 2 3 4 5 6 7 8 9 10 10 ፍሬ ሰርቻለሁ። ከዛ እዚህ ላይ አሁን ትንሽ ዘይት አደርጋለሁ። አሁን ከፈትኳቸው እዚህ ጋር ይህ ቦምቦ ቢሎ ነው የምንሰራው። ያነ ጨርናቄ ነው አስቀመጥኩኝ። ቦምቦ ቢሎ ነው እሺ፣ አስቀመጥኩኝ። ፈጣሪ ብሎ ከፈጣሪ ፍቃድ ጋር እስከ ጠር ድረስ ትንሽ እንቸገራለን። ከጠር በኋላ በቴክኖሎጂ ቢጥ ማኪያ ምገዛለው ቅመማ ቅመም መፍጫ ምገዛለው። መብራት የራሳችን ቆጣሪ ይኖረናል። እንግዲህ ከፈጣሪ ፍቃድ ጋር ብያቸዋለሁ። ይሄው ይሄ እንዴት እንደሚጣፍጥ ለልጆች እንዳጠይቁኝ እንግዲህ ስበላ ቤቲ አሰራሩን አሰራሩ እያላችሁ ልቤን አታፍሱት። አሰራሩን እንደዚህ ፖስትላቸዋለ ማለት ነው። አንድ ሁለት ሶስት አራት አምስት አንድ ሁለት ሶስት አራት አምስት ስድስት ሰባት ናቸው እያችሁ ሰባት ያና አስር ሆነ። አሁን ወደ የት እንሄዳለን? ይሄ እስከሚነሳ ይህን እንጠብሳለን። ወደ የት እንሄዳለን? ወደ መጥበሱ። ይሄ ማንከሽከሻ ኬክ ነው ያቃጥላል፣ ዘይት ይይዛል። ይሄኛው ግን ኦሪጅናል ነው። ኬክ እራሱ ብዙ ነገር እየሰራውበት ምንም አይልም። ሽ ዘይት፣ ዘይት፣ ዘይት ጨርሻለሁ። ሁሌ ፈላ ዘይት የለኝም

ሳት ለሰስ ብሎ ነው መጣበት ያለበት እንግዲህ ቪዲዮው ረዥም የሆነባችሁ ሊሆንባችሁ ይችላል። ማለት ያው ሲያምር ያችት ይኸው እንደዚህ ያወጣችኋለሁ ፊት እንደሚያምር አያችሁት፣ በመቀስት ቆርጦት እንደዚህ አይነት ቅርጽ ያመጣላችኋል ማለት ነው። እንደገና ለሻይ ቤት አሪፍ ነው የሚሆነው ደንበኛ ያመጣል ማለት ነው። ይት አያችሁት። ዋ ማይ ጋድ፣ ጨርሼ አሳያችኋለሁ። አሁን እዛ ሶስት ፍሬ ቀርተን ቦምቦ ቢሎ ሲጠበስ አሳያችኋለሁ። ዋው ቦታ ስላለኝ እስኪ አንዱን ሊጥና እንሳና የቤት ቦምቦ ቢሎ ነው የገበያ ሳይሆን የቤት እስኪ ከዛ ሌላውን እስከዛ ድረስ ሊጡን ነግሬያቸዋለሁ። ድርቅ ነው ማድረግ ያለባቸው፣ የቤት የቤት ስለሆነ ቦምቦ ብለው ስሰሩ የቤት ሊጡን ሌላ ማድረግ አለባቸው። የገበያ ከሆነ እንዴና አላችሁ፣ በደንብ ትንሽ ሌላ አርጉት፣ የሚሸጥ ከሆነ ማለት ነው።

ዘይት ይጎዳል። አይታችኋል፣ ሲፈናጠረው ከኔ ላይ አርተህ ቢሆን ያቃጥለው ነበረ። እንደዚህ ያደረኩ እያሽከረከርኩ። ደሀ መለኛ ነው እያሽከረከርኩ ደሀና ሴት መለኛ ነው ይባላል። አሁን ስኳር አድርጌበት ቢሆን ተሎ ቅጥል ነበር። የሚለው ይሄ ውዶችዬ ቺዬ ቦምቦ ቢሎ እንደዚህ በስሏል። እህ እህ አይ የቸት ምን ዋጋ አለው? ሞያ ያለሽ ምን ዋጋ አለው? እንግዲህ ውዶችዬ ጨርሻለሁ። ጥላት መሰለኝ። እኔ እሳት አልወድመኛችሁ። ይሄ ማር ነው። ይሄ ቆላ ማር፣ በወንፊት የተጣራ ማር ነው። በነገራችን ላይ እስኪ ካሜራው ጋር ነው ያለው። ሰበበኛ ማር ባሉት፣ ሰበበኛ ማር። እቺን ትንሿን ቀምሼ አሳያችሁ። ከሽከሽ ውስጡ ለስላሳ ከሽ ከሽ መብያት ትችላለች። በይ።